ይህም ቪዲዮ ሼር አድርጋችሁ ፍፄ ጋር እንዲደርስ ብታደርጉልኝ ደስ ይለኛል። እኔ ቪዲዮ ሼር አድርጉልኝ ወይም ላይክ አድርጉ ወይም ሰብስክራይብ አድርጉ ብዬ ብዙ ጊዜ አልናገርም። ብዙ ጊዜ ሰምታችሁኝ ከሆነ እኔ እንጃ ሰብስክራይብ አድርጉኝ ወይም ደግሞ ላይክ አድርጉ ምናምን ብዬ አልናገርም። ምክንያቱም እኔ መቅደም ያለበትን ነው የማስቀድመው። አንድ ሰው ያው ምሰራውን ነገር ወዶ እና ፈቅዶ ሰብስክራይብ ያድርግ ላይክ ያድርግ እንጂ ላይክ አድርጉ ወይም ሰብስክራይብ አድርጉኝ ብዬ አልጨቀጭቅም ወይም ደግሞ አላስገድድም እና አሁን ግን ኢምፖርታንት ነገር ስለሆነ ፕሊስ ላይክ አድርጉ ሼር አድርጉ ሼር አድርጉ በተለይ ሼር አድርጉልኝ ማን ጋር ፍፄ ጋር እንዲደርስልኝ ለምን ይሄ ሁሉ ሁሉ ነገር ሲሰራ ይሄን ሁሉ ነገር ሲባል ለምንድን ነው ፍፄ ግን ጸጥ ያልከው ለምንድን ነው እኔ በአንተ ላይ ትልቅ እምነት አለኝ ብሩኪ አንተን ይሰማሃል ብሩኬ አንተን ያዳምጠሃል የቅርብ ጓደኛህ ነው ያሉበትንም አንተ ታውቃለህ? እና አሁን ያለህን ተስፋ አንድና አንድ አንተ ነህ ስለዚህ ለምንድን ነው ዝምታህን የሰበርከው እባክህ እባክህ ብሩኬን ተቆጣው፣ በቃ ሃይሚንም ብሩኬንም ተቆጥተህ መክረህ ዘክረህ እነዚህን ልጆች አንድ አደርግልን ፍፄ። በፈጠረ ሀንገ ተለይ ማህተብ አይቻለሁ፣ ኦርቶዶክስ ነህ። እንደው በመብርሃን ይዤሃለሁ፣ በመብርሃን ይዤሃለሁ። የእውነት ሼር አድርጉልኝ፣ እኔም ሜንሽን አድርገዋለሁኝ። እባካችሁ የእውነት ይሄ ነገር እየባሰ እየባሰ ወደ ሌላ ቦታ ሳይሄድ ይህ ነገር በአጭር መቀጨት አለበት ፍፄ እባክህ ዝም አትበል እስካሁን ድረስ ምንም ስትል ቪዲዮም ላይ አንድ ቀን መተ አይቻላቅም በራስህን ቤት የሆነ ነገር ብላ አታውቅም ጸጥነ ያልከው ስለዚህ እባክህ ለምንድን ነው ዝም ያልከው ፍፄ እባክህን ዝም አትበል እባክህን እነዚህ ሁለት ልጆች ዳኒና ሶሲ የሚባሉ ሴረኞች ከህይወታቸው እንዲወጡ አድርግ። ቢያንስ አንተ ከህይወታቸው ውጡ ብለህ እንኳን፣ መቼም ጓደኛ ነህ፣ አብሮ አደግ ነህ፣ ሱ እንደ ወንድም ነህ፣ መከታ ነህ። ስለዚህ የእነዚህ ልጆች ህይወት ሲበላሽ ጸጥ አትበል። በመካከል ገብተህ እነዚህ ልጆች ከህይወታቸው እንዲወጡ አድርግ እባክህ ፍፄ፣ ከብሩኬና ከሀይሜ ጎን ቁም። በቃ የሆነ ነገር እንዲፈጠር አድርግ። ሰላም እውነት እንደው ስልችት ምርር ብሎናል። በየቀኑ ጭቅጭቅ፣ በየቀኑ ድብድብ፣ በየቀኑ የሚያስጠላ የሚያስጠላ ነገር ማየት በየቀኑ ማለት በቃ ከባድ ነው። የእውነቴን ነው የምላችሁ። አንዳንዴ በቃ የምትወዱትን ሰው ላይ ራሱ የሆነ ነገር እንድትናገሩ ያደርጋቸዋል። አልገባችሁ? በቃ ያልሆነ ቃል ካፋችሁ እንዲወጣ እዛ ጋር ከሚደረገው አንጻር ተነስታችሁ ነው የምትናገሩት እና በጣም ነው የሚከብደው። ለእኛም አስቸጋሪ ነው የእውነት፣ የእነሱ ህይወት እንደዚህ ሲሆን ማየት፣ እነዛ በፍቅር ጠብ ያሉ ልጆች፣ እነዛ በቃ ወርቅ የሆኑ ልጆች፣ ንግግራቸው ጣፋጭ እኔ እንጂ፣ አሁን ላይ ግን በቃ በጣም ከባድ ነው። እግዚአብሔርን ነው የምላችሁ። ስለዚህ እባክህ ፍፄ ዝም አትበል፣ በቃ የሆነ ነገር አድርግ። ሌላ ደግሞ እህቶቼ፣ ብሩኬን ተሳደብሽ ላላችሁ ልጆች፣ እኔ ብሩኬን መቼም አልሰድበውም መቼም መቼም ብሩኬን ተሳድቤ ማላቅም። መቼም መቼም መቼም ደግሞ አላደርገውም። እንደ አስተያየት ሰው ይሄ ነገር ትክክል አይደለም ማለት እንደ ስድብ ከቆጠረ ደስ እንዳላችሁ። ግን እኔ ሰውን በግድ ተሳዳቢ አታደርጉ። እኔ በፍጹም በፍጹም አላደርገውም። ብሩኬን የምሳደብ ሴት አይደለሁም። ማንንም ቢሆን እኔ መሳደብ አልፈልግም። ተው፣ ይሄ ነገር ትክክል አይደለም፣ ህይወታቸውን እየበጠበጠ ነው እንጂ ያልኩት ብሩኬን ተሳደፍ፣ በፍጹም አላደረግኩትም። እሺ፣ የስድብ ሱስ ያለባችሁ እናንተ ናችሁ። እየመጣችሁ ተሳደቡ፣ ችግር የለብኝም እኔ። እንኳን እኔ ማንም እየተሰደበ ነው። ስለዚህ ያልሆነ ነገር ደግሞ አትጻፉ፣ አታቀሳስሮ። እኔ መቼም ቢሆን መቼም አላደረገውም ብሩኬን መሳደብ። ብሩኬም ወዶ እንዳልሆነ ተረድቼዋለሁ፣ እሺ። ግን ደግሞ ንቃ፣ እባክህ ንቃ። ፍቅራችሁ አይበላሽ ነው ያልኩት። እና ፍፄ ጋር ሼር አርጉ በፈጠራችሁ